ደረሰኝ ይዤላችሁ መጥቻለሁ። ደረሰኝ ምን ያክል ብር በስሟ እንደተላከ ሁሉንም በዝርዝር እናያለን። ይህንን ቪዲዮ ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉኝ። ደረሰኙም በስማቸው የገባ በሰአድ ስም የገባ በተደጋጋሚ በሰአድ ስም የገባ ደረሰኙም አሳያችኋለሁ። ቪዲዮን ተከታተሉ። ሰላም አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ። የመሪ ምቱ ቤተሰቦች ሰላም ጤና ፍቅር በእያላችሁበት ተመኘውላችሁ። ውድ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ ከመግቢያ እንዳያችሁት ሆኖ ግን በሰዓዳ ስም የገባ ብር እሱን ደረሰኛ አብረን እናያለን። ጥፋቱ ማለት ነው መዳም ቅመሞች ላይ ነው ወይስ ሰአድ ላይ ነው የሚለውን እሱን ቀስ እያልን እናወራበታለን፣ እናየዋለን። ውድ ቻናል ቤተሰቦች ዛሬ ግን ለሌሎቻችሁ ትምህርት እንዲሆናችሁ ማንንም አትመኑ። ከራሳችሁ ውጭ ማንንም አትመኑ። አረብ ሀገር ያላችሁ የመዳም ቅመሞች፣ ስንት እየሆናችሁ እየተገለመጣችሁ፣ ስንት እረፍት ሲያስፈልጋችሁ እረፍት ሳትወስዱ እንቅልፍ በስራ ሰዓት ሳትተኙ፣ ስንት ሆናችሁ ቆማችሁ ሌት ተቀን ከፎቅ ምድር ቤት እየዘለላችሁ የቆማችሁበት እግራችሁ እስከሚያብጥ ኩላሊታችሁን እስከሚጠዘጥዛችሁ ድረስ እንደዛ የሆናችሁ መጽዋት እየከፈላችሁ እየሰራችሁ ብራችሁን ባልሆነው ባልሆነው አታባክኑ አታባክኑ። ብራችሁን ያዙ። ብራችሁን ሴፍ አድርጉ። ብራችሁን ያዙ። ማንኛውም ነገር ሀገራችሁ ስትገቡት ትደርሱበታላችሁ። እቃ አረቢያ፣ መጅልስ፣ አልጋ፣ ቡፌ ይሄ ሁላኩ ሀገር ስትገቡት ትደርሱበታላችሁ። በተለቅ የመግዳም ቅመሞች ከቻላችሁ ቤቱን ብቻ ስሩ። አንዳንድ ጊዜማ ቤት ራሱ ሳይኖራቸው እቃ ገዝተው የሚያስቀምጡ ቤት ተከራይተው እቃ ገዝተው እቃውን ያዛሉ ይገዛሉ። ከገዙ በኋላ ቤት የላቸውም፣ እምን ያደርጉታል? እንደገና ያንን እቃ የሚያስቀምጡበት ቤት ተከራይተው የቤት ኪራይ እየከፈሉ ያንን እቃ ያስቀምጣሉ። ውደ ቻላ ለቤተሰቦች ተው እንጂ ግን ይህን የሚያደርጉት አብዛኛው የገጠር ልጆች ነን። አብዛኛው የከተማ ልጅ እንደዚህ አያደርጉም። እውነቱን ስነግራችሁ የከተማ ልጆች ሁሉም ብልጥ ናት። ማነው እቃ ገዝቶ ቤት ተከራይቶ የሚያስቀምጥ? አያደርጉትም። ባለው በጊዜው በሰዓቱ እንደ ውድ እንደ ርካሹ በዛኑ ሰዓት ይገዛሉ እንጂ ቤት ሳይኖራቸው እቃ ገዝቶ ተከራይቶ አያስቀምጡም። እኛሳ ከገጠር የመጣን እህቶች ምንድን ነው የምናደርገው? እቃ እንገዛለን፣ ቤት ተከራይተን እናስቀምጣለን። እቃው ዘቡ የሚሰበረው ይሰበራል፣ እየተፈጋፈገ ምናምን ከለሩ ይለቃል፣ በቃ ከጥቅም ውጭ ይሆናል ማለት ነው። አረ እንደዚህ አታድርጉ። የቻላል ቤተሰቦች ይህን ቪዲዮ ለሁሉም የመዳም ቅመሞች ይደረሳቸው ሼር አድርጉ። በየጊዜው ፋሽን ነው የሚመጣ፣ በየጊዜው የተለየ ነገር ነው የምናየው፣ በየጊዜው የሚያማምሩ ውብ የሆኑ የሚያስደንቁ እቃዎች ይመጣሉ። የተለያዩ ዲዛይናቸው፣ አቀማመጣቸው፣ ሁለ ነገራቸው የተለያዩ ደስ ደስ የሚሉ በየሰዓቱ በየጊዜው፣ አረቢያ መጅልስ ቢሆን የቤት እቃ ቢሆን ሁሉም ነገር የተለያየ የሆነ ይመጣል ማለት ነው በየጊዜው። እናንተ ግን ገዝታችሁ አረቢያ መጅልስ አይት ይጫወትበታል፣ ኢትዮጵያ ላይ ምስጥ ይጫወትበታል፣ ዝንብ ምናምን ይጫወትበታል እንደፈለገ እንደፈለገ እቃም ገዝታችሁ እንደዛው ምክንያቱም ቤት እንኳን ሳይኖራችሁ ነው እቃ ገዝታችሁ ክራይ ቤት የምታስቀምጡ። እኔ ባለፈ ራሱ ረም ላለማ ስትናገር ነበረ፣ ከጠቀማችሁ ልንገራችሁ እንደውም እሷ ቤት ሳይኖራችሁ አትግዙ እያለች ነበረ። እቃውም ገዝታ ነገር ግን እቃውን በኋላ ከገዛችሁ በኋላ የምታስቀምጥበትና የምታደርግበት አታለይ፣ ቤት የላትም ቤት ስለሌላት፣ ተከራየተሽ ያስቀምጭልኝ በአንቺ ኃላፊነት ነው ያለቻም ማለት ነው። በጣም ብዙ ብዙ እህቶች አለ እንደዚህ የሚያደርጉ ብዙ አንድ ሁለት ሶስት አይደሉ በጣም ብዙ። ለምን እንደስ ታደርጋላችሁ? አገራችሁ ስገቡ አገዙትም። ሲቀጥል ሌላው ነገር ደግሞ እንዲሁ እኔም አላህ ነው የሚያውቀው። የእናንተ ብራችሁን ተበልታችሁን አልተበላችሁን አላህ ነው የሚያውቀው የማውቀው ነገር የለኝም። ግን ሰው ሲጠነክር በራሱ ስራ ሲሰራ ብርቱ ሲሆን አንዳንድ አንዳንድ ጊዜ ምቀኛ እኮ አለ። ምናልባት እየተመቀኛቸው ከሆነ ይህን ያክል ብር በሰዓድ ስም አስገብተናል ምናምን እያላችሁ የምቀኝነት ከሆነ ፍርዱን ካለ ታገኙታላችሁ። ሰዓድም ደግሞ እና ሌ የእናንተን ሀቅ በተው ከሆነ የስደተኛ ሀቅ መበላት የለበትም። የእናንተ ሀቅ መመለስ አለባቸው። የእናንተ ሀቅ መመለስ አለባቸው። የስደተኛ ሀቅ አይበላም፣ ምክንያቱም ሰዓድም አለም ስደትን አይተውታል ያውቁታል። የሰው ቤትን ሰአድም አይተዋለች ታውቀዋለች፣ ምን ያክል ዋጋ እንደሚያስከፍል ምን ያክል ምን ያክል መጽዋት እንደሚያስከፍል ታውቀዋለች። ብራችሁን መመለስ አለባቸው፣ ሀቃችሁን መመለስ አለባቸው። እናንተ ደግሞ ልብ ግዙ። ሁልጊዜ አትታልሉ። ሁልጊዜ ሁሉ ግዚያ ሞኝ አትሆኑ፣ ብልጥ ሁኑ። ለሚሰጠው እወቁ፣ የሚገዛውን እወቁ። ብርሽን አታስቀምጭም፣ እያንዳንድሽ አስቀምጭ፣ አይንፈስብሽ። ኧረ እነዚህ ንፋስ የነፈሰባችሁ እኮ ትመስላላችሁ አንዳንድ ጊዜ ማለት ነው። ቆየት ለመድረስ ነው እንደዚህ እቃ ገዝተሽ ምናምን ምናምን የት ለመድረስ ነው? የዛሬ አመት ነው የሰጠኋት፣ አለችቺ ባለ አራት መቶ ሺህ ብሯ የዛሬ አመት የሰጠሻት ይኸው፣ እስካሁን ድረስ አረብ ሀገር ነሽ፣ አገር እንኳን አልገባሽም። ይሄ ቃላትሽ እውነት ከሆነ አንድ አመት ሙሉ አልገባሽም። አንቺ ሀገር ካልገባሽ እቃው መገዛቱ ምን ትርጉም አለው? ምንድን ነው ለአንቺ የሚጠቅምሽ፣ ጥቅሙ ምንድን ነው? ይህም ቪዲዮ ላይክ አድርጉ፣ ሼር አድርጉ ምድ ቻናል ቤተሰቦች ደረሰኙንም እንዳያችሁት ነው። እያንዳንዱ ደረሰኛ አለ። እያንዳንዱ ምናልባት ይሄ ደረሰኝ ግን የተእቃው የወጣ እቃ ከሆነ የወጣ የተቀበላቸው ጥቃስ ከሆነ መጀመሪያ ነገራቶችን አጣሩ። ስም ብላችሁ ለመፍረድ አትቸኩሉ። ሰላም አሌይኩም ወረመቱላ ላይ ላይክ ሸር አድርጉ።